በ ግጭት ምክንያት ፈተና ውስጥ ያለውን ትምህርት ለመታደግ በ የደረጃው ያለ አመራር የድርሻውን እንዲወጣ የ አማራ ክልል ርእሰ መስተዳደር አረጋ ከበደ አሳሰቡ የ ኢፌዴሪ ትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ በበኩላቸው ፈተናዎችን በ መቋቋም ፍትሀዊ ና ጥራት ያለው ትምህርት ተደራሽ ለማድረግ እየተሰራ ነው ብለዋል በ አማራ ክልል በ ጸጥታ ችግር ምክንያት ፈተናው ፈተና ያጋጠመውን የትምህርት ዘርፍ ለመታደግ ዓላማ ያደረገ የንቅናቄ መድረክ በ ባህር ዳር ከተማ ተካሂዷል ስራው ድንቅ ደስ አለም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 ተግባር የትምህርት ዘርፍ እንዲሆን እና ይህን በመምራት ረገድ ከፍተኛ አስተዋጽኦ እንድታበረክቱ ለማሳሰብ ጭምር ነው። በዚሁ መድረክ የተገኙት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በበኩላቸው የትምህርት ጥራትን ችግር ለመፍታት የትምህርት ቤቶችን ደረጃ ከማሳደግ ባለፈ አዲስ ስርዓተ ትምህርት ተቀርጾ እየተሰራ ነው ብለዋል። የትውልድ ስብራትን ለመታደግ ፈተናን በመቋቋም ፍትሐዊና ጥራት ያለው ትምህርት ተደራሽ ለማድረግ እየተሰራ መሆኑንም ነው የገለጹት። በትምህርት ዘርፉ ግልጽ ራእይ በማስቀመጥ ፍትሐዊና ጥራት ያለው ትምህርትን ለሁሉም ዜጎች በሁሉም አካባቢ ተደራሽ ለማድረግ የተለያዩ የለውጥ ተግባራትን ቀርጸን ተግባራዊ እያደረግን እንገኛለን። በኢትዮጵያዊነቱ ብቻ ጥራት ያለው ትምህርት እንዲያገኝ በማድረግ ብቁና ብቃት ያላቸው እንዲሁም ስነ ምግባር የተላበሱ ትውልዶችን ማፍራት እንችላለን። በአማራ ክልልም በጸጥታ ችግሩ ጉዳት የደረሰባቸውን ትምህርት ቤቶች መልሶ በመገንባት እየተሰራ ነው ያሉት ትምህርት ሚኒስትሩ በቀጣይም ድጋፉ ተጠናክሮ ይቀጥላል ብለዋል። እንዲሁም ሞዴል ትምህርት ቤቶችን ጨምሮ አስራ ሰባት ትምህርት ቤቶችን በአማራ ክልል ለመገንባት ተዘጋጅተናል። ሁሉንም ትምህርት ቤቶች ክረምት ከመግባቱ በፊት እናስጀምራለን። አንድ ዓመት ባልሞላ ጊዜ ውስጥ እንጨርሳለን። በሌላ አነጋገር የአማራ ክልል ከግጭት ወጥቶ ትምህርት ገበታ የራቁትን ልጆቹን ወደ ትምህርት ቤቶች ለመመለስ በሚያደርገው ጥረት ትምህርት ሚኒስቴር በተቻለው አቅም በሙሉ እንደሚተባበር ልገልጽላችሁ ወዳል። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉለሽ ደሴ በተያዘው በጀት ዓመት ሰባት ሚሊዮን ተማሪዎች ለማስተማር ታቅዶ ሁለት ነጥብ ስምንት ሚሊዮን ተማሪዎች ብቻ በትምህርት ገበታ እንደሚገኙ ገልጸዋል። አሁን ከገጠመን ችግር ወጥተን ተማሪዎች ወደ ትምህርት ገበታ እንዲመለሱ በትኩረት መስራት እንደሚገባ አስገንዝበዋል። እስካሁን ድረስ የመዘገብነው 2.8 ሚሊዮን ተማሪዎችን ብቻ ይህም ከእቅዳችን 46% ብቻ ነው። ይህ ማለት ህዝባችን ካለም ሁለንተናው የጉዞ መስመር ይወጣል እንደማለት ነው። ችግሩ ዘመን ተሻጋሪ መሆኑን አውቀን የባከነን ጊዜ በሚያካክስ መልኩ ተባብረን ክንዳችንና ጠንቅረን መታገልና ወደ ትክክለኛው መስመር መግባት ነው። በንቅናቄ መድረኩ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋን ጨምሮ ሌሎች የፌዴራል የክልልና የዞን እንዲሁም የሚመለከታቸው አካላት ተሳትፈዋል።